ዛሬ የአዲስ ሚዲያ ኔትወርክ የማኔጅመንት አባላት እንዲሁም አመራሮች በአዲስ አበባ ከተማ በሀገር አቀፍ ደረጃ ትልቅ እምርታ እያሳየ ያለውን በሪፎርም ውስጥም ግንባር ቀደም ሪፎርም ውስጥ እያለፈ ያለውን ተቋም የኢትዮጵያ ፌዴራል ፖሊስ ጎብኝተናል። ዋናው የጉብኝታችን ዓላማ የኢትዮጵያ ፌዴራል ፖሊስ ትልቅ ለውጦችን እያመጣ ያለው በቴክኖሎጂ በሰው ኃይሉ የተሻለ ለውጥ እያመጣ ያለ ተቋም ስለሆነ እኛም በከተማችን እስከሚገኝ ድረስ እኛም ደግሞ በአካል ቀርበን እየተሰሩ ያሉትን የቴክኖሎጂ የሰው ኃይል የአደረጃጀት የተለያዩ ጉዳዮችን ጎብኝተን፣ ቀጣይ ደግሞ እንዴት አድርገን አብረን እንሰራለን፣ በሚዲያ ረገድ ምንድን ነው የሚያስፈልገው የሚለውን የጋራ ለማድረግ ነው። እንግዲህ ዛሬ ዓላማ አድርገን የመጣ ነው። ትልቅ ነገር አግኝተናል። ትልቅ ነገር ትልቅ ትምህርት ከሁሉ በላይ ደግሞ ሀገራችን እያደረገች ያለችውን ሪፎርም ከሁሉ በላይ ደግሞ በጸጥታው ረገድ እየተደረገ ያለውን ሪፎርም ለመገንዘብ ትልቅ እድል ሰጥቶናል ማለት ነው። ያው ኢትዮጵያ ከብዙ ዓመታት በኋላ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 እንደ ሀገር አቀፍ ሚዲያ እንደ ሜትሮፖሊታን ሚዲያ በከተማችን እየተገነቡ ያሉት የቴክኖሎጂ ግብዓት በታገዙ ተቋማትን መጎብኘት ግዴታ ስለሆነ ዛሬ የኢትዮጵያ ፌደራል ፖሊስን መጎብኘት ችለናል ማለት ነው። አንደኛ፣ ቅድም እንዳልኩ በኢትዮጵያ ውስጥ በተካሄዱት ሪፎርሞች ውስጥ በጣም በጣም ሰክሰስፉል የሆነና በእምርታ እየታየ ያለው ፌደራል ፖሊስ ነው። ስለዚህ በጣም ተገቢና ወቅቱን የጠበቀ ትክክለኛ ተቋም ነው የመጣ ነው ማለት ነው። ሁለተኛ ያው እኛም አሁን ሪፎርም ውስጥ ነው ያለ ነው። አዲስ ሚዲያ ኔትወርክ በየጊዜው ራሱን እያበቃ እያደራጀ በቴክኖሎጂው በግብዓቱ፣ በሰው ኃይል አደራጀቱና በተለያዩ ጉዳዮች ራሱን እያበቃ ያለ ተቋም ነው። ተቋማችን ሪፎርም እየሰራ ነው ስንል ሪፎርም ሰርተው ውጤታማ ከሆኑ ተቋማት ደግሞ ኤክስፒሪያንስ ወይም ደግሞ ልምድ መለዋወጥ ተገቢ ነው። ስለዚህ ለዚህ ለማሳያ ደግሞ የኢትዮጵያ ፌዴራል ፖሊስ አንዱና ዋነኛው ነው ብለን ማሰብ እንችላለን። አሉ ትላልቅ የጸጥታ ተቋማት ከነሱ አንዱ የፌዴራል ፖሊስ ስለሆነ ማለት ነው። ሚዲያችን በየጊዜው እምርታ እያሳየ ያለ ሚዲያ ነው። ሚዲያችን እያደገ ያለ ተጨማሪ፣ ተደማጭ፣ ተነባቢ በተመልካቹ ዘንድ ተፈላጊ እየሆነ ያለ ተቋም ነው። ይህን እንግዲህ ሪፎርሙን የሚያሳድግልን እና የጀመርነውን እንድናጠናክር የሚረዳን ነው ማለት ነው የዛሬ ጉብኝት